ሰላም ውድና የተከበራችሁ የልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ጋ ሁሉ ሰላም ሁሉ መልካም ነው። እኔ እንግዲህ ወደ ረፍቴ ቤት እየሄድኩ ነው ማለት ነው። ጓደኛዬን ወደ ስራ ልሸኛት ብዬ ማን ነው ወደ ሀገር ቤት ልሸኛት ብዬ እና ወደ ቤት እየሄድኩ ነበረ እዚህ ጋር ማለት ነው። እና ይሄ ሰውያችን ነው ኔ ባለቤታችን አከራያችን ነው እና በጣም መልካም ሰው ነው በነገራችን ላይ። እንደፈለግን ነው የምንቀልድበት፣ እንደፈለግን ነው የምንስቅበት። እና እዚህ ጋር እያሳኩት ነበረ እና መኪናውን አውቆ ነው እንደዚህ የሚያንገጫገጨው፣ አንቺ ስትኖሪ ምናምን እያለ ማለት ነው። እና ጓደኛዬ በጣም በጣም ነበር የምወዳት በነገራችን ላይ። ጮህባት አለው እረፈልፍባታለሁ፣ ሰድባታለሁ ስፈልግ እንደፈለኩ ነበር ማደርጋት። ግን ማርያም የምንሆነ ለመናገር ሁሉ ነገር ቻል አድርጋኝ አብረን ቆይተን ነበረ። ስፈልግ ዘጋታለሁ ምናምንና ከዚህ ጋር ተቆጥቶኝ ነው። ለምንድን ነው ማትሸኛት? ተሰዋ ልትሄጂ አደለም እንዴ? ለምንድን ነው ማትማትይጅ ምናምን አለኝና ከዛም መጥተው ከስራ ቦታ አንስቶ ይዞኝ ሄደና እዚህ ጋር እያሳኩት ነበር ምናምን እና የቪዲዮ አልቀረስኩላችሁም እንጂ እኔን እንደዚህ እያሳሳቀ ምናምን። እዛ ጋር ሆም ሞልቶ ባልዲ ሆም ሞልቶ ነበር የጠበቁኝ ሊዘፍቁኝ ማለት ነው። እና ከዛ እሱ በቃ በጣም እያሳኩት ነበር፣ እዚህ ጋር እሱም እየሳቀ ነበር እያሳቀኝ ነበር ምናምን። ወይኔ ፊት ነገር ግን ከዛ መጨረሻ ላይ ሄድኩኝ ሄድን ግን በሚገርም ሁኔታ በጣም እየመከረኝ ነበረ። ዜጋ አንቺ የዋህነሽ፣ አንቺ ገና ብዙ ማስተዋል ይቀርሻል፣ በጣም የዋህነሽ፣ በጣም በቃ ምናምን እያለ ብቻ ስለ እኔ አንዳንድ ነገር እየመከረኝ እሺ እያልኩ እያሳኩትም እየሳኩም እያዳመጥኩት ነበረ እና ከዛ ሄድኩኝ ወደ ቤት። ከቤት ሲሄድ ይሄ መንገዱ ነው በነገራችን ላይ እና ምን ልግዛልሽ፣ ዱስ ልግዛልሽ ወይስ ምንድን ነው የምትፈልጊው? በጣም ተለመን ሽኮ ምናምን ያለ አንቺ ቤቱ አይደምቀም ምናምን ይላል ሰውዬው። ደግሞ ያው ትንሽ ብድብድ ስለምል ስለምስቅ ስለምጨዋት ሰው ዝም ሴላ ነው። የሰው ዛት ሴላ ለወድም ግን እንዳናግራ ነኝ ና ግንድ እያናገርኩ ነበር ምናምን። እዚህ ጋር ደግሞ እየመከረኝ ነው፣ ሲሬስ እያዳመጥኩ ነው። በቃ አሁን በኔ ቤት እኳ ሰጥ ብዬ እያዳመጥኩት ነው። እዚህ እየመከረኝ ነው እና እዛ መልስ እየመለስኩ ነው ደሞ ከዛ መጫ እና በጣም በነገራችን ላይ አንዳንድ ጊዜ የሆነ ሰው ጋር ስትለያዩ ማለት የምፈልገው ነገር ምንድ ነው? የሆነ ሰው ጋር አብራችሁ ኖራችሁ ኖራችሁ ኖራችሁ የዛ ሰውም ጸባይ የምታውቁት ስትለያዩ ነው። የራሳችሁንም ጸባይ ሰው የሚነግራችሁ ስትለያዩ ነው። እኔ አሁን እዚህ በፊት በቃ ራሴን ማየው የሆነ እንደ ጩሄ ያው ጩሄ ስለምናገር ከስብ እያልናገርም በነገራችን ላይ ጩሄ ነው የምናገረውነ የሆነ ነገር ለማስረዳት ስፈልግ ጩሃለሁ ለዛ የሆነ እንትን መስላለሁ እና ለሰዎች ብዙ ጊዜ ኤልሳ ስለምትጮህ ነው ምናምን እባላለሁ። እና እዚ ጋ እየመከረኝ ነው እሱ ማለት ነው፣ አንቺ ምንም ችግር የለብሽም፣ ምንም አይነት እንከን አይወጣልሽም። የአንቺ እንከንሽ ምንድን ነው፣ የሆነ ነገር ካየሽ ያንን ነገር ትንሽ ቢሆን አታልፊም። በቃ አንዳንድ ጊዜ የሆነ ነገር ስታይተሽ ባላየሽ ለፊ፣ እንደገና ደግሞ ለሰዎች የሆነ ነገር ስታስረጅ አትጮሄ ያኔ ቀስ ብለሽ አስረጂ ምናምን እያለኝ ነበረና እሱን ነገር ታዲያ እንዴት ነው ማስተካከል የምችለው እያልኩን ነበረ እና ሲቀ እንደዛ ስሉ ይስቅብኛልና እኔ ምሰቃለሁ። ያኔ አንዳንድ ጊዜ የሆነ በቃ ጩሄ ነው። በጣም ሰዎች ስጮህ የሚረዱኝ ይመስለኛል፣ ግን ስጮህ ኃይለኛ ናት የሚባል ስም ነው ለካ ስም ይወጣላችሁ እና ያንነው ኃይለኛ የሚያስመስልሽ ምናምን ይሉኛልና በጣም በቃ ምን እንደምላችሁ አላውቅም። እንደዛ እያለ እዛ ቤት እስክን ደርስ ድረስ አራት ደቂቃ ሙሉ ስለኔ የነበረ ሲመክረኝ ነበር እና ሲያወረኝ ነበር። ከዛ በሚገርማችሁ ከቤት ገብቼ ልካልቀረስኩት ምቤት ልገባ ስል የሆነ ዕቃ ይዤ ነበረና ያንን ዕቃ እያወረድኩ እያለ እንደው በቃ ሂጂ የምትሄደው ጓደኛ በባልዲሁ አዘጋጀች ምናምንና ያው ስንገናኝ ምናምን እንረጫጫለን ያንን ውሃ ያዘችና፣ እንዲያው ብቻ ቾምቧ ሰጠች ማለት ነው። እስከ ነዚህ እንደዚህ አበያይ እስከ ሁለ ነገሬ ሳላስቦ ዝፍቅ አረገች። ምን አለሁን ካሜራ ይዘሽ ብዝፍቅኝ እያልኳን ነበር። እና ለካ ከሱ ጋር ተነጋግረው ምናምን፣ ልክ ገና ከቤት ሳልገባ ያዙና ዝፍቅ አደረጉኝ ማለት ነው። እና ከዚህ ጋር ሽኝ ስናደረግ ነው እንግዲህ፣ እዚ ጋ እችናት ምትሄደው መሀላችን ላይ ያለችው ማለት ነው እቺ ፀጉሯ ክፍት ያለው ልጅ ናት የምትሄደውና፣ ወይም ትልቃችን ናት። ለዚች ደግሞ እህቷ ናት ች ትንሿ እህቷ ናት። ና እዚ ጋ ነው እኔ ደግሞ እየለፈለፍኩ ነው። ይቅርታ መጠየቅ ካለብኝ ይቅርታ እየጠየኳት፣ የነበረንን ነገር እያስታወስኩ እየነገርኳት ምናምን እዛ ሄዳለው ነገር እንድታስተካክል ብቻ ያው የጓደኝነት ና እየሳቆብኝ ነው ብቻ ነው የማልቤት ዝብርቅ ስለማድረግ እየመረኩ ራሱ ዘበርቃለሁ። ሰው ጸጥ ሲል አልወድም እና እዚህ ጋር በቃ መካክሬያት ምናምን። በነገራችን ላይ እኛ ብቻ ነን ክርስቲያን እዚህ ቤት። አንዲት እሷ ነበረች ከዛ በቃ ሄደች። አሁን ሁለታችን ብቻ ነን ያለነው። ለምን ባልበዛችሁም እንዳትሉን፣ በጣም ብዙ ሙስሊሞች ነው ያለው። ከሙስሊሞች መሀል ደግሞ እኛንን አንዲት ክርስቲያን የተወሰን ና ያለነው ትንሽ ነው ያለነው። በዚህ በዚህ እያዘገጃጁ ምናምን ነው ትንንሾቹ እና እያለቀሰች ነው። በጣም ነበር የሚያስለቅሰው ማርያም በጣም ነበረ። የተቃቀፉ ምን እያሉ ምናምን ነበር እና ተነስታ ሄደች። በጣም እያለቀሰች አቀፈች ምናምን ብቻ በጣም የሚያስጠላው በቃ መለያየት፣ በጣም ያስጠላል። የእውነት ማለት ነው በጣም ያስጠላል። እና እዚያውም በጣም እየሞከርኩ ነው ያወጀን እየበተንኩ ምናምን ችየው ነው በነገራችን ላይ ሪከርድ የማደርገው እና በጣም ደስ ብሎም በጣም ተዝናንተን በጣም እዚህ ጋር ደግሞ ነው፣ እኔ ቀድሜ ስለሄድኩ አንዳንድ ነገሮችን እዛው አብሬያት ነበርኩ። አፖር ሰዋጋ ብሬ ነበርኩ ማለት ይቻላል። ለምን አልሰጠሻትም ምናምን እንዳትሉኝ፣ አብሬያት ነበርኩ ምናምን እና ከዛ በቃ ቀለበት ነበረ፣ ወደቀ ይሳራ ምናምን መስጠትታ፣ የወደቀውን ቀለበት ትፈልጋለች ማለት ነው።

ከዛ በቃ እኔ መፈለግ በቃ ልንፈልገው ተነሳ ማለት ነው። የግድ መፈለግ አለበት። አይ ሳርዬ አሁን ስትከፍች ከሳርገሽ ብትከፍች ምን አለ? እንደ ሁልጊዜ እንድትወላከፍ የእኔ ቤቴ ሀብል አሰረችላት። ብዙ ነገር ነበረ ሰው ስጦታ የሰጣት። በነገራችን ላይ ዩቱብ ላይ መግባት ስለማይፈልጉ አላስገባቸውም። ከዛ እዚጋ ዝማሬ የገባን በቃ መንገዴን አቅናው መንገዴን መንገዴን አቅናው መንገዴን የሚለው መዝሙር ተከፈተና አብረን ዘመርን እላቸዋለሁ። በጣም ነበር ደስ የሚለው። በጣም ነበር የሆነ አንዳንድ ጊዜ ተላምዳችሁ ተላምዳችሁ ስትለያዩ ምናምን በጣም ነው የሚያስጠላው። በተለይ ደግሞ የሆነ ወይኔ እንደዚህ ባላረግ እንደዚህ ባላረግ ምናምን የሚሉ በቃኛ። በእርግጥ አገር ቤት አንድ ሰፈር ስለሆንን አንድ ሰፈር ስለሆነን መገናኘታችን አይቀርም። በእርግጥና ግን በቃ መለያየት ያስጠላል። እኔ አሁን ላሁን አሁን እራሱ የሄደች የሄደች አይመስለኝም ያኔ በቃ ስራ የሄደች ስራ የሄደች ነው የሚመስለኝ። እና ስንጮህም ስንናገርም ምንም ስንል ልክ እንደ ትልቅ እህት ማለት ናት፣ ጓደኛ ብቻ ሳትሆን ልክ እንደ ትልቅ እህት ማለት ናት። እና እኔ ብዙ ሰዎችን እንትንላለሁ፣ ብዙ ነገሮች አሆናለሁ፣ ግን የሆነ ነገር ላይ ሲሆን እሷ ከኔ እንደምትደርስ ሙሉ እምነት አለኝ። ደሞ አድርገውም ስላየዋት ከጎን እንደምትደርስ አውቀዋለሁ እና ከዛ እንጨፍርላቸዋ ምናምን ሲሉ ቆይ እኛ መዝሙር ስለምንዘምር ምናምን ብዬ ያው እኔ መጨፈር አልችልበትም። ያኔ ዘማሪ ሁኝ ሳይሆን እንደዚህ እስክታ መምታት ምናምን አልችልም። ያኔ ቁሙ እንደዚህ መወዘወዝ ምናምን አልችልም። ጨፍራለሁ፣ ዘፍናለሁ ግን ዛ አይበቃ በምስጋና ይሄ ላደረገ ለእግዚአብሔር ክብሩ ይስማ። ብዙ አመት ስለቆየች ከዚህ ሀገር፣ እሷ እዚህ ሀገር ወደ ኢትዮጵያ በመሄዷ እኔ በጣም ትልቅ ደስታ ነበረኝና ያው ቢከፋኝም እዚህ ብቻዬን በሆንም ሀገሬ ላይ እሷ ሀገሯ ስለሄደች እኔ እዚጋ፣ እኛ እዚጋ ብቻችን ብንሆንም አሁን እቺ እህቷ ናት፣ ትንሽ እህቷ ናት። እኔ ደግሞ የሰፈራቸው ልጅ ነኝ። አብሮ አደጌ ናቸው አብሬያቸው ነው አብረውኝ ነው ያደጉትና እዛ ሀገር ቤት ስንደርስ እንደምንገናኝ አምና አለው፣ ተስፋ አለኝ ሳይሆን እንገናኛለን። ግን እዚህ ጋር ደግሞ እዛ ጋር እንደምንሆነ ነው እዚህ ጋር የነበርነው ስንፈልግ እንጣላለን፣ ስንፈልግ እንድታረጋለን፣ ስንፈልግ በቃ ብቻ ብዙ ነገር ነበር ስንታመን ምናምን። እዛ ሀገር ቤት የነበረውን ነገር እያነሳሳን ተላልፈን አንተላለፍን በነገራችን ላይና በጣም ደስ የሚል ጊዜ በጣም ደስ የሚል በጣም ደሞ የሚረብሽ፣ በቃ መሄዷ ደስ ቢለንም ግን በጣም ደሞ የሚረብሽ ጊዜ ነበረ። በቃ ያስጠላል። ተላምዶ ተላምዶ እንደመለያየት የሚያናድድ ነገር የለም። በተለይ አስባችሁታል? አሁን ይቺ ልጅ የሰፈሬ ልጅ ባትሆን ኑሮ አብሮ አደጌ ባትሆን ኑሮ እማጅ ብቻ አስቡት ምን ሊፈጠር እንደሚችል ተለማምደን ተለማምደን። እኔ በነገራችን ላይ ብዙ የሌላ ገርዝ ጓደኞች አሉ። በተለይ ኦሮሚያ ክልልና ጉራጌ ክልል በጣም ወዳቸው ጓደኞች አሉኝ። ከእነሱ ጋር ስለያይ በጣም ነው የሚያመኝ። ምክንያቱም ድጋሚ ማንገናኝበት ጊዜ ማንገናኝበት ጊዜ ስላለ ስለምንራራቅ ብዙ ጊዜ ከተለያዩም በኋላ እንራራቃለን። እና በጣም ነበር ያውቃሚ እንዲ ወይኔ ምናምን እያልኩ ይች ግን አንዳንድ እቃዎችን ይህን ቃስጭ ይህን ይህን ግዢ ይህን ግዢ እያለች አስገዛችኝና ገዝቼ በቃ እኛ ቤት እንደምትሄድ ሳስብ ኦኬ ነገር ሲሄድ እንገናኛለን ምናምን ብዬ እንደዚ አድርጌ ጓደኛዬን እህቴን ሸኛዋት እላችኋለሁ። እና እንዲያው ማርያም ግን እኔ አንድ ነገር እዚህ ጋር መንገድ የምፈልገው ነገር ምንድን ነው? በቃ ስትኖሩ መለያየት፣ መጋጨት ምናምንም እንዳለ ሆኖ ግን የሆነ ትዝታ ነገር በተለይ ደስ የሚል ትዝታ ነገር ማሳለፍ። አሁን እኔነችን እንጣላለን፣ ሆነን ለመናገር እንጋጫለን፣ ምናምን ግን ከተኛውበት ነው ውሀ መደፋብኝ። ዝም ካልኳት የሆነ እኔ ለአንድ ሰዓት ለራሱ ዝም ካልኳት፣ አንድ ቤት ቁጭ ብላ ለአንድ ሰዓት ራሱ ዝም ካልኳት፣ ላይ ላይ ነው ውሀውን የምደፋው። አበዛሹ ምናምን ትላለች። ከዛ ወደ ሰዋካችን ያኔ ሰዋክ ነው የሚባለው ወደ አባታችን አባት ማለት ነው። በነገራችን ላይ የኛ ቤት አከራይ አባት ማለት ነው። እና ወደ አባታችን እየተሯሯጥን እንሄድና፣ አረ ምን ሆናችሁ ነው ልጆች፣ አረ ተው ይላል። አረ ልጆች ተው፣ ግን ተው፣ አረ ተው፣ ለውሀው ግን አስቡልን ይለናል ማለት ነው። ከዛ እሱ ቤት ደግሞ ሄደን እሱ ቤት ደግሞ እንስቃለን። አረ ልጆች ተው ነው የሚለን እሱና፣ በዚህ አጋጣሚ ጋሼ በጣም ነው የምናመሰግ እንደ ልጅም ስለምትቆጣን ስንጮህብህን ብናዝንብህም ምንም ብንልብህም በቃ እንደ ልጆችህ ስለምታይን ከልብ እናመሰግናለን። በጣም ነው የምንወድህ። በጣም ጫራኔ ቃል የለኝም። አንዳንድ ጊዜ ሲቸግረን ከጎናችን ነህ፣ ስንታመም ካጠገባችን ነህ፣ ሲከፋን ካጠገባችን ነህ፣ ስንደውልልህ ቶሎ ደርሰ ስለምትመጣልን። ያው ብቻ ጋሼ፣ በነገራችን ላይ በጣም የሆነ ነገር ውስጥ ካልሆነ በስተቀር ብቡል ካረግ ነው የምናየው ነው የሆነ ምልክት ካረግ ነው ራሱ መሆናችሁን ነው ልጆች የምናየው ብሎ ነው የሚለው። እና አንዳንድ ጊዜ ለሰው ክሬት መስጠት በጣም ደስ የሚለው አንዳንድ ጊዜ የሆነ ነገር መስጠት መልካም ነው። እና ጋሼ በጣም ጥሩ ሰው ኑ ለኛ ውነን ለመናገር ለመናገር አንዳንድ ጊዜ በጣም የሆነ የሰውን ክሬዲት መውሰድ ከባር ነው። እና በጣም ደስ የሚል ነበር እና እንደዚህ አድርገን ኬካችንም ቆርሰን ዘምረን አልቅሰን ተላቅሰን ብዙም ቪዲዮ አልቀረስኩላችሁ ምክንያቱም እየደበረኝ ስለነበረ ማለት ነው። የሆነ እውነቱ እውነት መሆኑን ሳቅ፣ በጣም እየደበረኝ ስለነበረ ብዙ ቪዲዮ አልቀረስኩም። እና እያለቀስን እየተላቀስን ምናምን በዚህ መንገድ ሸኘናት እህታችን በሰላም ወደ አገሯ ገባች። እግዚአብሔር አምላክ በሰላም ንብረትሽን ሀብትሽን በሰላም ወደ ኪስሽ ወደ ስምሽ የምታደርገ ያድርግሽ። ከልጅ ጋር መብራን ቅዱስ ገብርኤል የምትወጅ ያገናኝሽ። እመቤቴ ማርያም ደግሞ ሀሳብሽን ሁሉ አሳክታልሽ ቤትሽን አሟልተሽ ሕይወትሽ ተስተካክሎልሽ መተን ደግሞ ከቤትሽ የምንዘምር ያድርገን። ምንሳሳቅ ምንደባደብ ያድርገን። እዚህ ጋር ያሳለፍነውን ነገር ሁሉ ከአንቺ ጋር መተን የምናሳለፍ ያድርግን። እኛንም በሰላም ከአንቺ ጋር ያገናኘን፣ ከሀገራችን ከቤተሰቦቻችን ጋር ያገናኘን። ገኒ የኔ ቆጆ በጣም ነው የምወድሽ፣ የኔ ለፍላፊ የኔ ቢጤ ጓደኛ እና በጣም ነው የምናመሰግን የኔ ውድ እንደማርያም። ማርያም ሞገድ ሲመታ ይማ በሉ ነው የሚለው መዝሙሩ እና በጣም ደስ ይላል። ስለነበረ ቆይታ አመሰግናለሁ።